የመጀመሪያው ጉዳይ የአርሲ ጉዳይ ነው። በአርሲ ውስጥ አንዳንድ ጽንፈኛ አክራሪ ኃይሎች የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመንንና ካህናት አገልጋዮችን እየገደሉ እንደሆነ በስፋት እየሰማን ነው። ይህን ድርጊት መፈጸም ይህን ድርጊት ማድረግ በሰብአዊ ፍጡር ላይ እጅግ የከፋ ነውርና አመፅ እንደሆነ ሳይታለም የተፈታ ነው። እግዚአብሔር የንጹሐንን ደም የሚጠይቅ የንጹሐን ደም በእግዚአብሔር ዘንድ ጩኸት እንዳለው መጽሐፍ ቅዱስም ይናገራል። ይህ በጣም ጸያፍ እርምጃ ስለሆነ የሚገባችሁ አካላቶች አፋጣኝ እርምጃ በመውሰድ የዚህን ህዝብ እንባና ለቅሶ እንድታስቆሙልን በትህትና ጠይቃለሁ። ሁለተኛው ጉዳይ የመምህር በጋሻው ጉዳይ ነው። የመምህር በጋሻው ቪዲዮ ከስምንት ወር በፊት የተፖሰተው ነው። አሁን ለምን ማስጮ አስፈለገ የሚል ሀሳብ በስፋት የምታነሱ የወንጌል አማኞች እንዳላችሁ አስተውያለሁ። በእርግጥ ከስምንት ወር በፊት የተፖሰተ ቪዲዮ ሊሆን ይችላል። አመፅነቱና ጸያፊነቱ ግን ከስምንት ወር በፊት ተፖሰተ፣ ከስምንት ዓመት በፊት ልዩነት አይፈጥረም። የሻሸመኔ አካባቢና ነዋሪዋም በተቀሰቀሰ አመፅ ምክንያት የቤታቸው መንደድ፣ ከመኖሪያ ቦታቸው መፈናቀላቸው በቦታው ላይ የደረሰው ግፍና መከራ ምንም አምስትም ስድስትም ዓመት ቢያልፈውም አሁንም ግን ጠባሰው ጠባሰው ሆኖባቸው በሕሊናቸውና በልባቸው ላይ የተጻፈ ሀዘን ያስከተለባቸው ዜጎችና ሕዝቦች እንዳሉ መረሳት የለበት። በጋሻው ከስምንት ወር በፊት ባገለገለበት ወይም አገለግላሉ ብሎ በቆመበት ምስባክ ላይ የአምስት ዓመትና ስድስት ዓመት ታሪክ አንስቶ ለእኔ ሲቪ መቃጠል እግዚአብሔር ባሪያው ስለሆንኩ ነው ይህንን በቀል የተበቀለልኝ የሚል ፍጹም ከመጽሐፍ ቅዱስ የራቀ እና እግዚአብሔራዊ ምሕረት የሌለውን ሐሳብ ሲሰጥ ከስምንት ወር በፊት እኮ ነው የተናገረው። ለምን ዛሬ ትናገራላችሁ ብላችሁ ግፍን ስምንት ወር ወደፊት ስለራቀ ግፍን ለማደብዘዝ እና ለመሆኑን እያወቃችሁ ልክ ካልሆነ ነገር ጋር ለመቆም የምትጣጠሩ ሰዎች እግዚአብሔር ይገስጻችሁናል። በጋሻው እጅግ ጸያፍ የሆነ ንግግር አመፅ ነው የተናገረው። ስለዚህ ይህንን ህዝብ ከቻለ ይቅርታ መጠየቅ አለበት። ያም ግን የተናገረው ነገር ሁሉ የወንጌላውያን ሁሉ አቋም እንደሆነ ለማስመሰል ለኦርቶዶክስ ካላችሁ ከፍተኛ ጥላቻ የተነሳ በየኮመንቱ የምትረባረቡ ይህንን እኩይ ድርጊት የሚቃወሙ ጥቂት የሆኑ አማኝ ክርስቲያኖችን ልክ ለኦርቶዶክስ እንዳሽቃበጡ ለኦርቶዶክስ እንደወገኑ አድርጋችሁ ልታንኳስሱ፣ ልታሳፍሩ የምትፈልጉ ሰዎች ራሳችሁ ልታፍሩ ራሳችሁ ልትንኳሰሱ የሚገባችሁ እንደሆናችሁ ላሳስብ እፈልጋለሁ። አመፅ የትኛውም ሃይማኖት ላይ የትኛውም ዜጋ ላይ ሲደረግ ልክ ሊሆን የሚችልበት መጽሐፍ ቅዱሳዊም ሰብአዊም መሰረት የለውም ብዬ ነው የማምነው። ሰላም ሆኖ ለምንም ቢሆን ማንም ሰው ሰላማዊ ሰው የመግደል መብት ስለሌለው ማለት ነው። ምክንያቱም ምንም ይሁን ግን የመኖር መብት አለው አንድ ሰው ሀገሩ ላይ ሲኖር ስለዚህ መፍትሄ ይሰጣቸው። ገዳዮች ለፍርድ ይቅረቡ፣ መፍትሄ ይሰጣቸው። እነዚህ ሰዎች በየትኛውም አካባቢ ቢሆን ማለት ነው፣ በየትኛውም አካባቢ ቢሆን እንደዚህ አይነት ነገር እየተደረገ ዝም መባል የለም ለሞቱት እህት ወንድሞቻችን ፍትህ ያስፈልጋል። ፍትህ ያስፈልገናል፣ እሺ ፍትህ ያስፈልገናል። ህጉን እናከብራለን። ህጉ የሸማቸውን ሰዎች እናከብራለን። ሀገራችንን እንወዳለን፣ እናከብራለን። ግን ደግሞ ኃላፊነት ያለባቸው ሰዎች ግን ኃላፊነታቸውን ማወጣት አለባቸው። ፐርሰናሊኔ ህጉን አከብራለሁ ህጉ የሸማቸውን ሰዎች አከብራለሁ ህጉ በሚለይ መንገድ እሄዳለሁ ካልሄድኩም ደግሞ ለመቀጣት ፈቃደኛ ነኝ ፈቃደኛም ባለ ምንም አላመጣም አገሬ እንወዳለሁ መወዳት አገሬ ላይ ይኖራለሁ ግን ደግሞ ለቄ ሁሉ ሆኖ ከዛስ ከዛ ግን አንድ ሰው እምነት እንደዚህ ነው ተብሎ ሲገደል ግን ዝም ከተባለ እኛ ደግሞ የመጠየቅ ደግሞ መብት የኔም እምነት ነው ለዚህ እኔስ ምንድን ነው ዋስትና ነው? ገባችዋ? ስሜታዊ የሆኜ እያወራሁ አይደለም። ቤተሰብ ችግር የለውም አታስቡ። ስሜታዊ የሆኜ እያወራሁ አይደለም። በጣም ተረጋግቼ ነው እያወራ ያለሁት። በጣም ሰከን ብዬ ነው እያወራ ያለሁት። በጣም በክብር ነው እያወራ ያለሁት ከስሜት የመነጭ አይደለም። ግን ይህን ጥያቄማ ካልጠየኩ ካልጠየቅኩ ታዲያ ኢትዮጵያዊ እኮ ነው። ከክፋት አይደለም፣ ከጥላቻም አይደለም፣ ከተንኮልም አይደለም፣ ከሌላ ዓላማም አይደለም። ግን በቃ ሰዎች ሲሞቱ አለው የሚለን አካል ያስፈልገናል። እንደ ኢትዮጵያዊ ሲሞቱ ኤርሚያስ መቶ የሆነ አካል ሲገለው ኦ ፕሮቴክት የሚያደርግልኝ አካል ያስፈልገኛል። ድምፅ የሚሆነኝ ማለት እኔን ፕሮቴክት የሚያደርገኝ ለም ሀገር አለኛ ነገ እኮ ሀገሬን ፕሮቴክት አድርገ ሂድና ብባል እኮ ልነሳ የምንችለው ነኝ። ሰውን አሁን ላይ አፌን ልከፍት እንደዚህ ነው እንደዚህ ነው ብዬ የሆነ ለማቀጣጠል ምናምን አይደለም። ግን ሰዎች በቃ መሞት የለባቸው የመኖር መብት አላቸው። የመኖር መብታቸው ሲነካ ግን ገዳዮች መጠየቅ አለባቸው። ከዛ በኋላ እንዳይገደሉ ደግሞ መሰራት አለበት። ይህን ደግሞ ኃላፊነት ያለባቸው ሰዎች መስራት አለባቸው። ኃላፊነት ያለባቸው ሰዎች መስራት አለባቸው። ካልሰሩ ደግሞ እነሱ እራሳቸው መጠየቅ አለባቸው። በጣም ሰዎችን በማክበር ሕጉ ላይ ያሉ ሰዎችን በማክበር ሕገ መንግስቱንም በማክበር ነው የምጠይቀው። በቃ እኔ ላይክ ምን እንደምናገር እንትን ስላለኝ ነው። እሺ፣ ይሄው ነው። በቃ ትንሽ ይከብዳል። ለሞቱት ነፍስ ይማር፣ ቤተሰባቸውን ያጽናናለን። እግዚአብሔር ለሁላችንም መጽናናቱን ይስጠን። ትንሽ ቆይቼ መልሼ እገባለሁ። ትንሽ ቆይቼ ድጋሚ እገባለሁ። አሁን በዚህ ሙድ ወደ ሌላ ነገር የምሄድ ብዙም እንትን አይለኝም እና ትንሽ ቆይቼ እመጣለሁ ይመቻችሁ ወዳቸዋለሁ ቤተሰብ እግዚአብሔር ሀገራችን ይጠብቃት ይመቻችሁ